እንደምናምሽታችኋል አንድ ሰዓት ሆኖ ኢቲቪ ዜና 57 ምዕራፍ 2 ጀምሯል። ምሽት 12 ሰዓት ላይ የጀመረው ኢቲቪ ዜና 57 እስከ ምሽቱ 3 ሰዓት ገደማ ድረስ በሶስት ምዕራፍ ተከፋፍሎ ነው በቀጥታ ወደ እናንተ መሰራጨቱን የሚቀጥለው። የምናስቀድመው አርእስተ ዜናውን ነው። አርእስተ ዜናም ለዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ዝግጅት እያደረጉ መሆኑን መምህራንና ተማሪዎች ተናገሩም። የኢትዮጵያ ግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ላይ በክዋኔ ኦዲት የተገኙትን ችግሮች መፍታት እንዳለበት ተጠቆመም። ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ላይ ተጨማሪ ማዕቀብ ለመጣል እያጤኑ መሆናቸውንም ይፋ አደረጉም። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ፣ እናመሰግናለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ። የኢትዮጵያ ግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ላይ በክዋኔ ኦዲት የተገኙትን ችግሮች መፍታት እንዳለበት ተጠቆመ። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በባለስልጣን መስሪያ ቤቱ የክዋኔ ኦዲት ሪፖርት ላይ የውይይት መድረክ አካሂዷል። ለቁጥጥር የሚያግዙ የህግ ማዕቀፎች አለመኖር፣ የእንስሳት ልየታና ምዝገባ ክፍተት የእንስሳት ምርት ደህንነት ምርመራና የቄራዎች የፈሳሽ ቆሻሻ አወጋገድ የሚሉ ክፍተቶች መኖራቸውን የኦዲት ሪፖርቱ አመላክቷል። ባለስልጣን መስሪያ ቤቱ እነዚህንና ሌሎች ችግሮችን እንዲፈታ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴም አሳስቦታል። በተለይም ደግሞ ዘርፉ ዓለም አቀፍ ገበያ ላይ ተወዳዳሪ እንዲሆን የተለዩ ችግሮችን በህግና አሰራር መፍታት እንደሚገባው የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ራሬ ሞሲሳ አስገንዝበዋል። ምንድን ነው የእናንተ እንደ ተቋም እንደ ባለስልጣኑ እንደ ሀገር የተያዘው ህልምስ ምንድን ነው? እንደ አፍሪካ የያዝነውስ ምንድን ነው? ያንን አንጻራዊ አድርገን ተወዳዳሪና አሸናፊ ተቋም ሆነን ካልሄድ ነው እንደ ኢትዮጵያ ምንም የምናመጣው ጉዳይ ስለሌለ የተሰጡት ተስተያየቶች የተገኙትን ግኝቶች እናንተም እኛም የማናቃቸው እናንተ የምታውቁት እየሰራችሁ ያላችሁት ለእናንተ ችግር የሆነባችሁ የአሰራርም ችግር ያለባቸውን ሁሉ አሁን በደንቡ ይፈታላችኋል የሚል ሳቢ ያለኝ ምክንያቱም መጀመሪያ አዋጅ ነበር ችግር ያላችሁት። አሁን አዋጁ ተፈቷል። በደንብና በመመሪያ የሚፈቱ ችግሮች አሰራሮች ሊኖሩ ይችላሉ። ያንን ደግሞ አውጥታችሁ ቶሎ ወደ ስራ መተግበር የእናንተ ግዴታ ነው። ስለዚህ ቆራጥ መሆን ያስፈልጋል። በዚሁ ጉዳይ ላይ በኢትዮጵያ የተገነቡ ዘመናዊ ቄራዎች የሚያነሷቸው የእንስሳት አቅርቦት፣ የዋጋ የመስሪያ ቦታና የፋይናንስ ችግሮች መኖራቸውን የጠቆሙት ደግሞ የባለስልጣኑ ዋና ዳይሬክተር አምባሳደር ድሪባ ኩማ ችግሮችን ለመፍታት ቅንጅትና ጊዜ እንደሚያስፈልግ ነው የተናገሩት። ሪፖርተራችን ሞላ ለማየው እንደዘገበው በኦዲት የተገኙ ክፍተቶችንም ተቋሙ ወስዶ ለማስተካከል እንደሚሰራ ነው ዋና ዳይሬክተሩ አምባሳደር ድሪባ ኩማ የተናገሩት። ተቋማችን ወደ ዲጂታል ሲስተም የገባ ከስድስት አገልግሎቶች በላይ ዲጂታይዝ ያረግ ይሄንን ዘርፍ ጨምሮ ሙሉ በሙሉ የዲጂታል ተቋም እያደረግንን ያለ ነው። ይሄም በተቋም ውስጥ ብቻ ሳይሆን በኢንዱስትሪ ደረጃ በእኛ ስራ ያሉ የተለያዩ ኢንዱስትሪዎች አሉ፣ ጥራትና ሴፍቲን የምንከታተለው። ስለዚህ በቴክኖሎጂ የታገዘ ጭምር የጥራት ቁጥጥሩ የሴፍቲ ቁጥጥሩ በቴክኖሎጂ የታገዘ ለማድረግ እና ለማዘመን ብዙ ጥረት እያደረግን ያለ ነው። ከዚህ አኳያ እኛ ግኝቱን እንደ ጥሩ አጋጣሚ ነው የምንወስደው ስራችን ለማሻሻል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር በኤምፖክስ ቫይረስ ተያዘ ሰው ማግኘቱን አስታወቀ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ቫይረስ ተያዘ ሰው ማግኘቱን ነው ያረጋገጠው። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ተረጋግጧል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንደዚሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየቱና ክትትል የማድረጉ ስራ ተጀምሯል ሲል የጤና ሚኒስቴር ባወጣው መግለጫ አስታውቋል። በምስራቅ ወለጋ ዞን ከ68 ሺህ በላይ ተማሪዎች የዘንድሮውን የክልልና ሀገር አቀፍ ፈተና እንደሚወስዱ የዞኑ ትምህርት ጽህፈት ቤት አስታወቀም። በዞኑ የትምህርት ጥራትን ለማሻሻል ዘርፈ ብዙ ስራዎች እየተከናወኑ እንደሆነም ነው የተገለጸው። ዝርዝሩ የዛሃራ መሐመድ ነው። በምስራቅ ወለጋ ዞን ከ68ሺ በላይ ተማሪዎች የዘንድሮውን የክልልና ሀገር አቀፍ ፈተና እንደሚወስዱ የዞኑ ትምህርት ጽህፈት ቤት አስታወቀ። በዞኑ የትምህርት ጥራትን ለማሻሻል ዘርፈ ብዙ ስራዎች እየተሰሩ እንደሆነ የዞኑ የትምህርት ጽህፈት ቤት ኃላፊ አቶ ቱሊ አዱኛ ይገልጻሉ። ዘንድሮ የትምህርት ጥራትን ለማስጠበቅ የባለፈው ውድቀትን አካክስተን ተማሪዎችን እናሳልፋለን ወደ ዩኒቨርሲቲ ብለን በደንብ ስንሰራ ነበር። የሰራነው ነገሮች ደግሞ ቲዩቶሪያል ተጨማሪ ትምህርት ስንሰጥ ነበር። እንደዚሁም ብዙ ዝግጅቶችን ስናዘጋጅና ስናስተምር ፖርሽን እንዲጨርሱ ስንሰራ ነበር እና መምህራኖች በደንብ

ከ4ሺ በላይ የስድስተኛና የስምንተኛ ክፍል ተማሪዎችን ለፈተና አዘጋጅተናል። ውጤታቸውንም ለማሻሻል ሁሉንም የትምህርት ክፍሎች ሸፍነናል፣ የመለማመጃ ስራዎች እንዲሰሩ አድርገናል። በዚህም ውጤት ለማምጣት እየሰራ ነው። በምስራቅ ወለጋ ዞን በጅማ አርጆ ወረዳ የሚገኙ የሀይሌ ፊዳ ልዩ ሁለተኛ ደረጃ ትምህርት ቤትና የአርጆ ሁለተኛ ደረጃ ትምህርት ቤት ተማሪዎች በመምህራኖቻቸውና በወላጆቻቸው እየተደረገላቸው ባለው ክትትልና የትምህርት ድጋፍ ጥሩ ውጤት ለማስመዝገብ መዘጋጀታቸውን ተናግረዋል። በግሌ የተለያዩ ሽቶችን የሰራው ነው። መጽሐፍም እያነበብኩ ነው እና አስተማሪዎችም ድጋፍ እያደርጉልኝ ነው። በግላቸው የተለያየ ሽትም እየሰሩልን ነው። በመጽሐፍ ቤትም ድጋፍ እያደርጉልን ነው እና የተለያዩ ሽቶችንም በሜካፕ እየሰሩልን ይገኛሉ። ዘወትር አርብ አርብ ማለት ነው። አርብና ቅዳሜ ፈተና ነው የምንወስደው ሞዴል ማለት ነው በሳምንት እና ከወሰደን በኋላ ሰኞ ደግሞ መጥተን እሱን አንሰሩን ወይም ደግሞ መልሱን እንሰራለን ማለት ነው። ከቲቸሮቻችን ጋር በጋራ ሆነን ጥያቄ ተጠያየቀን እናጠናለን። ብዙ ጊዜ ላይብረሪ እንመጣለን፣ በጋራም እናጠናለን እናጠናለን በግላችንም። ትምህርት ቤታችን በጥሩ ሁኔታ እያዘጋጀን ነው። በዚህ ዓመት ጥሩ ውጤት እናመጣለን ብለን እናስባለን። የትምህርት ቤቱ መምህራንና ወላጆች ከመደበኛው ክፍለ ጊዜ ውጪ ከተማሪዎቻቸው ጎን በመቆም ስነ ልቦናቸውን መገንባት ጨምሮ የተለያዩ ትምህርታዊ ድጋፍና ምክር እየሰጡ መሆናቸውን ገልጸዋል። ተማሪዎች ከአሁኑ ጀምረ እያደረግን ያለ ነው። በክፍል ውስጥ ያሉ ተማሪዎች በቁጥር ጥቂት ናቸው። ራሱ የክፍል ፈተና ሲፈተኑ አንድ በአንድ ሆኖ ነው ተቀምጦ የሚፈተኑት። ስለዚህ ተማሪዎች ራሳቸውን ችሎ እንዲሰሩ እንመክራለን። ተግባራዊ እያደረግን ነው ባረቶተ ኬኘ ኬሱማ ባረቶተ ቁጠቁደ ላማፋ በረካነ ቆርማተ ብዮ ሌሳ ዳፊ ሁሉንም ተማሪዎቻችንን እያዘጋጀን ነው። በተለይም ደግሞ የአስራ ሁለተኛ ክፍል ተማሪዎችን በልዩ ሁኔታ አዘጋጅተናል። ጥያቄዎች እንዲሰሩና እርስ በርስም እንዲደጋገፉ በማድረግ በአገር አቀፍ ፈተናዎች ጥሩ ውጤት እንዲያስመዘግቡ እየሰራንም እንገኛለን። በምስራቅ ወለጋ ዞን አሁን ላይ 448500 ተማሪዎች በ1279 ትምህርት ቤቶች ውስጥ ትምህርታቸውን እየተከታተሉ ይገኛሉ። በሌላ ዜና ለዩኒቨርሲቲ መግቢያ ፈተና ተማሪዎችን ብቁ የማድረጉን ስራ እያከናወነ እንደሚገኝ የማዕከላዊ ኢትዮጵያ ክልል ትምህርት ቢሮው አስታወቀም። በክልሉ ከ35 ሺህ በላይ ተማሪዎች በተፈጥሮና በማህበራዊ ሳይንስ የትምህርት ዘርፎች የከፍተኛ ትምህርት ተቋም መግቢያ ፈተና እንደሚወስዱም ነው የታወቀው። ዝርዝሩ የሚካኤል ገዙ ነው። በማዕከላዊ ኢትዮጵያ ክልል ስልጤ ዞን የወራቢ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ከፊት ለፊት ለሚጠብቃቸው ዩኒቨርሲቲ መግቢያ ፈተና እየተዘጋጁ ይገኛል። ከተፈታኞች መካከል ተማሪ ሰላማዊት ዘርጋውና ተማሪ ፉዋድ አብዱል ሽኩር የተሻለ ውጤት ለማምጣት በዝግጅት ላይ መሆናቸውን ተናግረዋል። ያለን ዝግጅት የተለያዩ መምህሮችን ከዩኒቨርሲቲ የመጡ እኛም እየሄድን የተለያዩ እንትኖችን ኮርሶችን እየሰጡን በስነ ልቦናም እያዳበሩን፣ መምህሮቻችንም ገብተው መፍራት እንደሌለብ ያለ ማየት የምናውቀው እንድንሰራ የተሻለ ዝግጅት ደግሞ እንድናደርግ እየመከሩ እያሳዩ መንገዶችን ያሉት አሪፍ ነው። እስካሁን ባለው ማለት የትምህርት ቤት መምህራንም ጀምሮልን ነበር ቲቶር አሁን ደግሞ የቲቶር በዩኒቨርሲቲ መምህራኖች እየቀጠለ ይገኛል ማለት ነው። የቲቶር መርሃ ግብር የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር እና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ክልሉ የተማሪዎች ውጤትን ለማሻሻል የሚያግዙ ተግባራትን እያከናወነ እንደሚገኝ ተናግረዋል። ክልላችን ውስጥ ካሉ ዋቸሞ ዩኒቨርሲቲ፣ ወልቅጤ ዩኒቨርሲቲ እንዲሁም ወራቤ ዩኒቨርሲቲ ጋር በጋራ በመሆን ለ12ኛ ክፍል ተማሪዎች ቱቶሪያል ትምህርት እየተሰጠ ነው ያለው ሁለተኛ ፕራክቲስ ማድረግ አለባቸው። ኮምፒውተር ላይ ፕራክቲስ ማድረግ አለባቸው። በራሳቸው ትምህርት ቤትም ፕራክቲስ እያደረጉ ነው። ሶስቱ ዩኒቨርሲቲዎች ላይ፣ ፖሊቴክኒክ ኮሌጆች ላይ ፕራክቲስ እያደረጉ ነው ኮምፒውተር ላይ ማለት ነው። እና ዲጂታል ስኪላቸውን የማሳደግ ዋናው ፈተና ላይ ወደ ዋናው ፈተና ሲገቡ መደነጋገር እንዳይኖር የስኪል ጋፕ እንዳይፈጠር ዲጂታል ስኪላቸውን የማሳደግ ስራ እየሰራን እንገኛለን። ለተማሪዎቹ ውጤት መሻሻል የትምህርት ግብዓት አቅርቦት ትልቅ ድርሻ ያለው ያሉት ምክትል ርዕሰ መስተዳድሩ በዘንድሮ ዓመት ከሁለት ነጥብ አንድ ሚሊዮን በላይ መጽሐፍት ለአንደኛና ሁለተኛ ደረጃ ትምህርት ቤቶች መሰራጨቱን አመልክተዋል። በሁለተኛ ደረጃ በአጠቃላይ ወደ አንድ ነጥብ ዘጠኝ ሚሊዮን በላይ መጽሐፍት በትምህርት ሚኒስቴር ታትመው ለተማሪዎች ተደራሽ ተደርጓል። እንዲሁም በአንደኛ ደረጃ መጽሐፍትን ማቅረብ የክልሉ መንግስት ኃላፊነት ስለሆነ ክልላችንም አዲስ ክልል እንደመሆኑ ከፍተኛ ሀብት ለመጽሐፍት በዚህ ወቅት ኢንቨስት ማድረግ ስለማይችል ማህበረሰቡን ሞቢላይዝ ማድረግ እና ማሳተፍ ስለነበረብን ማህበረሰቡን አሳትፈን በዚህ ዓመት 228,102 መጽሐፍት ተሰራጭቷል። ታትሞ አሁን በህትመት ላይ ያሉ መጽሐፍትም አሉ ማለት ነውና፣ ስለዚህ የትምህርት ግብዓትን የማሟላት ስራ ነው አንዱ እየሰራ ነው ያለ ነው። በክልሉ በዘንድሮ ዓመት 35246 ተማሪዎች በተፈጥሮ ሳይንስና በማህበራዊ ሳይንስ ዘርፍ የከፍተኛ ትምህርት ተቋም መግቢያ ፈተና የሚወስዱ ይሆናል። ወደ ቢዝነስና የስፖርት ዘገባዎች ከማምራታችን በፊት የውጭ ዜና እናስቀድማለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ ላይ ተጨማሪ ማዕቀብ ለመጣል እያጤኑ መሆናቸውን አስታውቀዋል። ትንታኔውን አለምነህ ዋሴ አዘጋጅቶታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያዊ አቻቸው ፕሬዚደንት ቭላዲሚር ፑቲንን ጤና ነስቷቸዋል ሲሉ ወረፉም። ትራምፕ እንደተቆጡት ራሽያ ባለፈው ቅዳሜ ሌሊት እስከ እሑድ አነጋግ ድረስ በሶስት ዓመቱ ጦርነት ታይቶ ባልታወቀ ሁኔታ ዩክሬንን በከፋ የሰው አለባ ወጀብና በሚሳኤል እሩምታ መደብደቧ እንዳላስደሰታቸው ተናግረዋል ቭላድሚር ፑቲን ጋር ሁሌም በጣም መልካም ግንኙነት አለኝ ያሉ ፕሬዚደንቱ ትሩዝ በሚሰኘው ማኅበራዊ ገጻቸው ሲጽፉም ነገር ግን የሆነ ነገር ነክቷቸዋል ፈጽሞ አብደዋል ሰዎችን በከንቱ ይገድላሉ ልብ አድርጎ ወታደሮችን አላልኩም ያለምንም ምክንያት የዩክሬን ከተሞች ላይ ሚሳይሎችና ሰው አልቦች ይተኩሳሉ ብለዋል ትራምፕ የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪንም ከአፋቸው ጥሩ የማይወጣ ሲሉ ዘልፈዋቸዋል። ዘለንስኪ ከሌሊቱ ድብደባ በኋላም እሁድ ዕለት በቴሌግራም ገጻቸው ባሰፈሩት መልእክት ፑቲን የሚያደርጉትን እንዲያደርጉ ያደፋፈራቸው የአሜሪካ ዝምታ ነው ሲሉ ዋሽንግተንን ኮንነው ነበረ። እንደዚሁ ሁሉ አሉ ትራምፕ ጽሑፋቸውን ሲቀጥሉ፣ እንደዚሁ ሁሉ ዘለንስኪ እንዲህ በመናገራቸው ለሀገራቸው ያደረጉት አንድም ጥቅም የለም። ከአፋቸው የሚወጣ ሁሉ ችግር ፈጣሪ ነው። ደስ አይለኝም። ቢያቆሙ ይሻላል ሲሉ ገልጸዋል። ከቅዳሜ ሌሊት እስከ እሁድ አጥቢያ በተካሄደው የራሽያ የሰው አልባ ወጀብና የሚሳይል ሮምታም በተለያዩ የሀገሪቱ ክፍሎች ቢያንስ 12 ሰዎች ሲገደሉ፣ በደርዘኖች የሚቆጠሩ ቆስለዋል። ፕሬዚዳንት ቭላዲሚር ፑቲን የ30 ቀናት የተኩስ አቆም ስምምነትን ያለምንም ቅድመ ሁኔታ እንዲቀበሉ የሚደረግባቸው ግፊት አይሏል። ፕሬዚደንት ትራምፕ እሁድ ምሽት ለጋዜጠኞች በሰጡት ተጨማሪ መግለጫ እስካሁን የነበራቸው ተጨማሪ ማዕቀብ ያለመጣል አቋማቸውን እንደሚቀይሩ አመልክተዋል። ተጨማሪ ማዕቀቦች ለመጣል እያሰብኩ ነው ብለዋል። ጦርነቱን ለማስቆም በሚቻልበት ሁኔታ ላይ የዛሬ ሳምንት ከሩሲያው አቻቸው ቭላዲሚር ፑቲን ጋር ሁለት ሰዓት የፈጀ የስልክ ልውውጥ ያደረጉት ትራምፕ በትናንት መግለጫቸው ግራ እንደተጋቡ አመልክተዋል። በድርድሮች መሃል ነው የምንገኘው፣ እሳቸው ግን ኪየቭ እና ሌሎች ከተሞች ላይ ሮኬት ያዘንባሉ ሲሉም ለጋዜጠኞች በሰጡት መግለጫ ገልጸዋል። ፕሬዚደንቱ የትናንት መግለጫቸውን ሲያሳርጉ እንዳስጠነቀቁት ሩሲያ ዩክሬንን ጠቅልሎ የመውሰድ ፍላጎት ከሆነ ያላት እንግዲያውስ ሩሲያ ትወድቃለች ብለዋል።